እምቅ የእንስሳት ሀብት ያላት ኢትዮጵያ እንስሳቶቿ በጎረቤት ሀገራት በተለይም በጅቡቲና ሶማሊያ ስም ለውጭ ገበያ እንደሚቀርቡ ይፋ ተደረገ። በግብርና ሚኒስቴር ስር በዓለም ባንክ ድጋፍ የሚመራው የአደጋ ስጋት ቅነሳና አካታች የኢኮኖሚ ሴፍቲኔት ማሻሻያ ብሔራዊ ፕሮጀክት በጉዳዩ ላይ ጥናት ያደረገ ሲሆን፣ የኢትዮጵያ እንስሳቶች በሌላ ሀገር ስም ወደ ውጭ የሚሄዱት ሀገሪቱ በእንስሳት ጥራት ላይ ትርጉም ያለው ሥራ ባለመሥራቷ ነውም ይላል። ከፕሮጀክቱ እንደተገኘው መረጃ በ2013ና በ2014 ዓ ም ብቻ ስድስት ሚሊዮን እንስሳት በድርቅ ሳቢያ ለሞት ተዳርገዋል። በእንስሳት ሀብት ከአፍሪካ ግንባር ቀደም እንዲሁም በዓለም ደረጃ ከፊት ለፊት የምትመደበው ኢትዮጵያ ከዘርፉ የሚገባትን ጥቅም እያገኘች አይደለም ሲሉም የብሔራዊ ፕሮጀክቱ አስተባባሪ አቶ ጀማል አሊ ተናግረዋል። በአፍሪካ ደረጃ ስንታሰብ ከአፍሪካ አንደኛ ከዓለም አስረኛ ለሆነ እንታሰባለን። ኢትዮጵያ ግን ከዚህ ሴክተር ያገኘችው ጥቅም እንደ ብዛቱ አይደለም። ያ ነገር ምንድነው? አቴንት ኦፍ ዘ ዴ ሄዶ ሄዶ ሄዶ መጨረሻ ሰው ተጠቃሚ መሆን አለበት። ተጠቃሚ ለመሆን ወደ ኪስ የሚገባ ገንዘብ አይደለም የሚያስፈልገው። ያንን ነገር ለማድረግ በገበያ ላይ መስራት አለብን ብለን እናስባለን። የዚህን ነገር ገበያ ቆልፎ የያዘው ነገር ምንድን ነው ተብሎ ሲባል አንዱ አንዱና በጣም ትልቁ የሚባለው ጥራት ያላቸውን እንስሳት ገበያ ላይ አናቀረው። በኢትዮጵያ የእንስሳት ዘርፍ ውስጥ ከጥራት ችግር ባሻገር በመድኃኒትና በድርቅ ወቅት በሚፈጠር የመኖ ጥረት በሚሊዮን የሚቆጠሩ የቁም እንስሳት ለሞት ይዳረጋሉም ተብሏል። በመሆኑም አርብቶ አደርና ከፊል አርብቶ አደር ባሉባቸው አምስት ክልሎች ውስጥ የእንስሳት ኢንሹራንስ ተግባራዊ ማድረግ መጀመሩን ተናግረዋል። ድርቅ መከሰቱ በይፋ በታወጀበት የአርብቶ አደር አካባቢዎች ለ26,000 አባወራዎች ከ75 ሚሊዮን ብር በላይ ክፍያ ተደርጓል ሲሉም አስተባባሪው ተናግረዋል። ከዚህ በፊትስ የሸጡ ሰዎች፣ የገዙ ሰዎች ምን ያህል ምን ያህል አግኝተዋል? የሚል ነገር ያስባል። ድርቁ የደረሰባቸው ግን አግኝተዋል። ወደ 26 ሺህ አባወራዎች 7 ሚሊዮን የኢትዮጵያ ብር አግኝተዋል። ከዚህ በፊት በነበረው ማለት ነው። የአርብቶ አደሮች የቀረበው የእንስሳት ኢንሹራንስ በእንስሳት ንግድና መኖ ዝግጅት የተሰማሩ አልሚዎችንም ተጠቃሚ ማድረግ የሚያስችል 150 ሚሊዮን የአሜሪካን ዶላር የሚደርስ ዓመታዊ የብድር በጀት መዘጋጀቱም ተገልጿል። አርብቶ አደሮች ወደ ኢንሹራንስ ስርዓቱ እየገቡ እንደሆነ ቢነገርም የሀገር ውስጥ ኢንሹራንስ ኩባንያዎች አሁንም ቢሆን ከስጋት ነፃ አለመሆናቸው ተመላክቷል። እንደገና ደግሞ ይሄ ድርቅ በአንድ ጊዜ ተከስቶ ይሄን አካባቢ ያጠፋ ስለሚሉ ኢንሹራንስ ከምፓኒዎቹ ሪስክ ይፈራል። ማንም ወደዚያ ወደዚህ ቢዝነስ። የፕሮጀክቱ አስተባባሪ እንደሚሉት በእንስሳት ንግድና መኖ ዝግጅት ላይ ያሉ አልሚዎች 14 በመቶ ወለድ እንደሚጣልባቸው፣ እንዲሁም አርብቶ አደሮች 11 በመቶ ወለድ የሚከፍሉም ናቸው። ፕሮጀክቱ ከአጋር አካላት ጋር ወደ ሥራ ከገባ በኋላ የእንስሳት ላቦራቶሪዎችን ጨምሮ የንግድ ሰንሰለቶች በመቋቋም ላይ ናቸውም ተብሏል። ቀደም ብሎ የተጀመረው የእንስሳት ኢንሹራንስ የመዝገባ ጊዜ እስከ ቀጣይ ሳምንት አርብ እንደሚደረግም ተነግሯል።